ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የዩቲዩብ ቻናላችን ተከታታዮቻችን፣ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። በተለይ ደግሞ እየተሟሟቀ ያለውን የዝውውር ጉዳዮች በስፋት ወደ እናንተ የምናደርስ ነው የሚሆነው። እዚህ ስቱዲዮ ውስጥ እኔ ዳንኤል መምሩ ከመላይ ስቱዲዮ የባለሙያዎች ጋር በመሆን የጋራ ቆይታ የማደርግ ነው የሚሆነው። የሊቨርፑልን አጥቂ ዳርዊን ኑኔዝን በማስቀደም ቆይታችን እንጀምር። የሊቨርፑልን አጥቂ ዳርዊን ኑኔዝን እንደሚለቅ እንግዲህ ትናንትና ሙሉ ለሙሉ መረጃ ይፋ ከተደረገ በኋላ ፈላጊዎቹ እነማን ሊሆኑ እንደሚችሉ እየተጠበቀ ነበር የሚገ የሚገኘው ታዲያ አሁን ዳርዊን ኑኔዝን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ናፖሊ ስለመሆኑ እየተነገረ ነው የሚገኘው። አሁን ላይ በተለይ ትላንትና ፋብሪዚዮ ሮማኖን ጨምሮ የተለያዩ ዘገባዎች ዘጋቢዎች ጭምር ሲዘግቡት እንደነበረው የዚህ ተጫዋች የሊቨርፑል ቆይታ ሙሉ ለሙሉ እንደማይቀጥል ወይም ደግሞ በቀዮቹ ቤት እንደማይቀጥል ነው የተረጋገጠው። በዚህም ምክንያት ዳርዊን ኑኔዝ ቀጣይ መዳረሻው ኔፕልስ ሊሆን ይችላል እያሉ ይገኛሉ። ናፖሊ በዚህ የክረምት ዝውውር መስኮት ቡድኑን በተሻለ መልኩ ለማጠናከር ጥረት እያደረገ ነው የሚገኘው። የሴሪያውን ዋንጫ አሳክተዋል። ግን አሁን የኬቨን ደብሮይናን ዝውውር ጨርሰዋል። በቀጣይ ደግሞ ሌላ አንድ ተጫዋች ከኤሲ ሚላን እንደሚያዘዋውሩ ይጠበቃል። የፊት መስመራቸው በሉካኩ ከዛ ባለፈ ጆቫኒ ሲሞኔ፣ ጃኮሞራ ስፓዶሪ በመሳሰሉ አጥቂዎች ቢመራም ከዛ ቪክተር ኦስሜንም ከውሰት ውሉ መጠናቀቅ በኋላ ዳግም ወደ ክለቡ ቢመለስም እዚህ ዝርዝር ላይ ዳርዊን ኑኔዝን ሊጨምሩ ይችላሉ እየተባለ ነው የሚገኘው። ታዲያ በምን አይነት መልኩ ሊጨርሱ ይችላሉ የሚለው ነገር የሚጠበቅ ነው። ዋጋው ከፍ ሊል እንደሚችልም እየተጠበቀ ነው የሚገኘው። ኢንተር ሚላንን እንመልከት። በጣሊያን ያሉ ክለቦች አሁን የአሰልጣኝ ሹምሽር እያደረጉ ነው የሚገኙት። ሁሉም አዳዲስ አሰልጣኞችን እያያዙ ይገኛሉ ከጥቂት ክለቦች ውጪ። አንቶኒዮ ኮንቴ በዛው በናፖሊ ቤት ይቀጥላል። ነገር ግን ኤሲ ሚላን የአሰልጣኝ ለውጥ አድርጎ ነው የውድድር ዘመኑን የሚጀምረው። ከዛ ባለፈው ኢንተር ሚላን አሰልጣኝ ለውጥ ያደርጋል። ላትሲዮ ሮማ፣ እነዚህ ሁሉ ክለቦች የአሰልጣኝ ለውጥ የሚያደርጉ ናቸው፣ ከአንዳንድ ክለቦች ውጪ እዛው በሴሪያው ላይ ባሉ አሰልጣኞች ላይ ያተኮረ የአሰልጣኞች እነሱ እንደሚሉት ሜሪጎ ራውንድ አይነት ነገር የምትመለከቱበት እንደሆነ ማንሳት እንችላለን። በጣሊያን በጣም ከተለመዱ ጉዳዮች መካከል ይህ አንዱ እንደሆነ ይታወቃል። ታዲያ በዓለም ክለቦች ዋንጫ የሚሳተፈው ኢንተር ሚላን ክሪስቲያን ኪቡን መቅጠሩ የሚዘነጋለም የቀድሞ የክለቡ ተጫዋች ነው። በአሰልጣኝነት ዘመኑንም ሲጀመር በዚያው በኢንተር ሚላን ታዳጊ ቡድን ውስጥ በፕሪማቬራ ውስጥ እንደጀመረ ይታወቃል። በዋነኛነት ታዲያ በክረምቱ የዝውውር መስኮት የማንችስተር ዩናይትዱን የአጥቂ መስመር ሰላፊ ራስ መስሆይሉንድን ዋነኛ ቅዳቸው አድርገዋል ተብሏል። ይህንን ዘገባ የወጣው ታዲያ የራሳቸው የኢንተር ሚላን የዘገባ ምንጭ ነው ተብሎ የሚታመነው የነሱ ልሳን እንደሆነ የሚነገርለት ለጋዜታ ዴሎ ስፖርት ነው። እስከ 2030 የሚያቆየኝ ኮንትራት አለኝ፣ ስለመልቀቅ እያሰብኩኝ አይደለም፣ በክለቡ ቆይቼ ለቦታ ይፋለማለሁ ይላል ራስሙስ ሆይሉንድ። ማንችስተር ዩናይትድ ራስሙስ ሆይሉንድን ስለመሸጡ ምንም አይነት ድምዳሜ ላይ አልደረሰም ይላሉ። ከእድሜው አንጻር የመጨረሻ ውሳኔ ላይ ለመወሰን እንደተቸገሩ ነው እየተገለጸ የሚገኘው። ከኢንተር ሚላን ውጭ ሌሎችም የጣሊያን ክለቦች በጣሊያን ተጫውቶ ከማሳለፉ ጋር በተያያዘ የራስሙስ ሆይሉንድ ፈላጊ ስለመሆናቸው እየተነገረ ነው የሚገኘው። በተለይም ደግሞ ከብዙዎች እንደሚጠቅሱት ከሆነ ምናልባት ማኒስተር ዩናይትድ ራስሙስ ሆይሉንድን የሚለቅ ከሆነ ከእስከ 40 ሚሊዮን ፓውንድ ወይም 50 ሚሊዮን ፓውንድ ድረስ የሚጠጋ ገንዘብ ይፈልጋሉ ተብሎ ነው የሚታመነው። ግን በጣሊያን ያሉ ክለቦች በቅርብ አመታት እንዲያሉ ዝውውሮችን እያደረጉ አይደለም። ኢንተር ሚላን ይህንን ለማድረግ ቀዳሚው ክለቡ ወይ ይሆናል የሚለውን አብረን የምንመለከት ነው የሚሆነው ነው። ማንቸስተር ዩናይትድ የአጥቂ ክፍሉን ለማጠናከር ገበያው ላይ እንደሚገኝ ይታወቃል። ታዲያ ትላንትና ጀምሮ ዛሬ ማለዳም እየተሰሙ ያሉ ጉዳዮችን ስንሰማ አዲስ የአጥቂ ስም ጋር እየተያያዘ ይገኛል ቡድኑ። አዲሱ የክለቡ አጥቂ ለመሆን ተመራጭ ሆኖ ስሙ እየተያዘ የሚገኘው ተጫዋች ደግሞ ፈረንሳዊው ታዳጊ ተጫዋች ሁጎ ኤክቲኬ ነው ተብሏል። ይህ ተጫዋች 100 ሚሊዮን ዩሮ ካልቀረበላቸው ወይም 85 ሚሊዮን ፓውንድ የሚጠጋ ገንዘብ ካልቀረበላቸው ሊሸጡት ዝግጁ እንዳልሆኑ ሆኖ የኢንትራክ ፍራንክፉርት ባለሥልጣናት ከሰሞኑ በተደጋጋሚ ሲናገሩ እንደነበር የሚዘነጋለም። ነገር ግን በጀርመን ጉዳዮች ዘገባ ላይ የተሻለ ተአማኒነት አለው ተብሎ የሚታመነው የስካይ ስፖርት ዲዩቲሽላንድ ዘጋቢው ፍሎሪያን ፕላይተንበርግ ፕሊቲ ጎል በሚለው በተደጋጋሚ ጽሑፎቹ እንመለከተዋለን። ማንቸስተር ዩናይትድ ሁጎ ኤክቴኬን ለማስፈረም የመጀመሪያ የተባለ ንግግር አድርጓል ወይም ደግሞ እንቅስቃሴ ጀምሯል የሚል አስተያየቱን ሰጥቷል። ይሄ በስካይ ስፖርትም ትላንትና መሻሹን በትልቁ ብሬኪንግ ኒውስ ሲዘገብ የነበረ ጉዳይ እንደነበረ ማንሳት እንችላለን። በዘንድሮ የውድድር ዘመን እንግዲህ 47 ጨዋታዎችን አድርጎ 22 ጎሎችን ማስቆጠር ሲችል 11 ኳሶችን ለግባ መሻሽቶ ማቀበል ችሏል። ዋይኒ ሩኒ ከሁጎ ኤክቴኬ ጋር በተያያዘ ዛሬ ማለዳ ላይ ጥያቄ ቀርቦለት ነበረ። ማንቸስተር ዩናይትድ ማስፈረም ያለበት ቪክተር ኦስሜን አይነት ተጫዋች ነው ብያምናለው። ነገር ግን እንደ ቪክተር ኦስሜን ያለ ተጫዋች ማስፈረም ካልቻለ ደግሞ ወደ ገበያው አይናቸውን ሳያሹ መውጣት ያለባቸው እንደ ሁጎ ኤክቴኬ ላለ ተጫዋች ነው፣ ከሳጥን ውጭ ኳስ የሚመታ የአየር ላይ ኳሶችን የሚያሸንፍ፣ በሊንክ አፕ ፕሌይ መጫወት የሚችል እያለ ሲገልጸው ነበር። ስለ ሁጎ ኤክቴኬ ምናልባት ማንቸስተር ዩናይትድ ቸልሲም የተጫዋች ፈላጊ እንደመሆኑ የቢዲንግ ዋር ውስጥ ሊገባ ይችላል ተብሎ ይጠበቃል ነገር ግን የትኛውም ክለብ ወደ ክለባችን ቢመጣና ከ100 ሚሊዮን ዩሮ ያነሰ ገንዘብ ካቀረበ በእኛ ቤት ነው የሚቀጥለው፣ ብለዋል የክለቡ ኃላፊዎች። ማን ይሄን ያህል ገንዘብ ይከፍላል የሚለውን አብረን የምንመለከት ነው የሚሆነው። ምናልባት ማንቸስተር ዩናይትድ ብልጫውን ሊወስድ ከቻለ በቅርቡ ከዴይሊ ሜል ጋር በነበረው ቆይታ ሁጎ ኤክቴኬ በልጅነት የማን ደጋፊ ነህ ሲባል የማንቸስተር ዩናይትድ ደጋፊ ስለመሆኑ ወዲያው ሲመልስ የሚያሳይ ቪዲዮ ከወጣ በኋላ ምናልባት ልክማት የስኩና በልጅነቴ ሕልሜ የነበረ ነው እያለ ይገልጸው ነበር። በአያቱ ቤት ቁጭ ብሎ ይመለከት እንደነበረ ማንችስተር ዩናይትድን ከእንግሊዝ ክለቦችም በጣም የወደው ይደግፈው የነበረው ክለብ እንደነበረ መግለጹን ስንመለከት ነበርና እንዲህ አይነት ነገሮች የተጫዋቾች ውሳኔ ላይ ለውጥ ይፈጥራሉ። ክለቦች የሚከፍሉት የገንዘብ መጠን ግን የክለቦች ድርድርም ራሱን የቻለ ተጽዕኖ ስለሚኖረው የሚጠበቅ ጉዳይ ነው የሚሆነው። የአርሰናልን ጉዳይ እንመልከት። አርሰናል አጥቂ ክፍሉን ለማጠናከር ሌላው ገበያ ላይ የሚገኝ ቡድን ነው። ቤንጃሚን ሴስኮ ቪክተር ዮኬሬሽ ባለፉት የዝውውር መስኮቱ ከተከፈተበት ጊዜ ጀምሮ ምናልባትም ለእናንተ ለውድ ተመልካቾቻችን እንዲሁም አድማጮቻችንም ጭምር አሰልቺ ከሆኑ ጉዳዮች መካከል እነዚህ ጉዳዮች ናቸው። ዮኬሬሽና ቤንጃሚን ሴስኮ መዳረሻቸው ያለየላቸው ይመስላል። ከሁለቱ ሁለቱም ግን በክረምቱ የዝውውር መስኮት በዚያው በነበሩበት ክለብ እንደማይቀጥሉ ተረጋግጧል። ቪክተር ዮኬሬሽ ከዚህ በኋላ በስፖርቲንግ ሊዝበን የመጫወት ምንም አይነት ፍላጎት የለውም። ትላንትና መሻሹን ደግሞ በኢንስታግራም ስቶሪ ላይ እንደለጠፈው ከሆነ ሁሉም ነገር የሚወራው ውሸት ነው ትክክለኛው ጊዜ ሲመጣ ሁሉንም ነገር የማጋራቸው ይሆናል የሚል አስተያየቱን ሰጥቷል። ከሰሞኑ የስፖርቲንግ ሊዝበኑ ፕሬዚዳንት የሆኑት ቫራንዳስ ማንም ሊያስፈራራን አይገባም በሚል ከቪክተር ዮኬሬሽ ወኪል ጋር ምንም አይነት የጀንትል አግሪመንት እንደሌላቸው መናገራቸው ዮኬሬሽን እና ካምፑን እንዳስቆጣ የተነገረ ነበር። ነገር ግን አርሰናል ስለ ፕላን ሲ ማሰብ ጀምሯል የሚል መረጃ አሁን ዛሬ ኤስፔን ይዞት የወጣው ዘገባ ያሳያል። የአርሰናል ፕላን ሲዎች ተብለው ደግሞ የተቀመጡት ምናልባትም ቀደም ብዬ የጠቀስኩት አንደኛው ሁጎ ኤክቴኬ ሊሆን ይችላል እየተባለ ይገኛል። ሁጎ ኤክቴኬ በኢንትራ ፍራንክፈርት አስደናቂ ሲዝን ያሳለፈው፣ የኢንትራ ፍራንክፈርት የቅርብ ዓመታት የአጥቂ መፍለቂያ ክለብ እንደሆነ ይታውቃል እና በቅርብ ዓመታት ሰባስቲያን ሃለር ከዛ ባለፈ ሉካ ዮቪችን መጥቀስ እንችላለን። አሁን ደግሞ ከዛ ወደ ሲቲ የተዘዋወረው ኦማር ማርሙሽ ሌላኛው የአጥቂ ፋብሪካ ስለመሆናቸው ማሳያ ነው። ተረኛው ኤክቴኬ ይመስላል። ከፍተኛ ገንዘብ ሊያስገኝላቸው የሚችለው ተጫዋች ማለት ነው እና አሁን ሂጎ ኤክቴኬ በአርሰናል ፕላንሲ ውስጥ አለ የሚሉ መረጃዎች ይወጡ ይገኛሉ። ከዛ ባለፈ የአትሌቲኮ ማድሪዱ ጁሊያን አልቫሬዝም በአርሰናል እቅድ ውስጥ አሁን እየተካተተ ያለ አጥቂ ይመስላል። ከየክለቦቹ ጋር ባላቸው የቫሉዌሽን መለያየት ምክንያት ነው እነዚህ ነገሮች አሁን እየወጡ የሚገኙት አንዳንዶቹ ጉዳዮች ጭምጭምታዎች ስለሆኑ ሙሉ ለሙሉ እንቅስቃሴ የተጀመረባቸው እንዳልሆኑ ግን ልነግራችሁ እወዳለሁ። ጁሊያን አልቫሬዝ በተለይ ትላንትና ኤልናሲዮናል ይዞት የወጣው ዘገባ እንደሚጠቁመው ከሆነ አትሌቲኮ ማድሪድ በቀጣይ ውድድር ዘመን ለዋንጫ ለሻምፒየንስ ሊግ ውድድርና እንዲሁም ደግሞ ለላሊጋው ዋንጫ መፎካከር የማይችልበት ከሆነ ወይም ደግሞ እዛ ደረጃ ላይ መገኘት ካልቻለ ክለቡን ስለመልቀቅ ማሰብ እንደሚጀምር የሚጠቁሙ ሪፖርቶች እየወጡ ነው አርሰናል ጁሊያን አልቫሬዝን በእቅድ ውስጥ ማካተቱ እየተነገረ ነው የሚገኘው። ምን ያህል እውነታነት አለው? በእንግሊዝ ያሉ እነዚህ ግሪንና ሬድ ታብሎይዶች እንዲ አይነት መረጃዎችን ማውጣት ይወዳሉ። አልቫሬዝ ወደ እንግሊዝ በቅርቡ ይመለሳል ብዬ እኔ በግሌ ባላስበም ማለት ነው። ግን የቤንጃሚን ሴስኮ ወይም ደግሞ የየኦኬሬሽን ጉዳይ ካልጨረሱ ፕላን ሲ ሊኖራቸው እንደሚችል እየተነገረ ነው የሚገኘው። ሌላኛው ማንሳት ያለብን ነገር ኤሲ ሚላንና ዱሳን ቭላሆቪችን የሚመለከት ነው። በክረምቱ ክለቦቻቸው እንደሚለቁ ከሚጠበቁ አጥቂዎች መካከል ቪላሆቪች አንዱ ነው፣ ከዩቬንቱስ ይለቃል። ኦስሜንም ሌላኛው ከናፖሊ የሚለቅ ተጫዋች ነው። ሁለቱ ተጫዋቾች ለምንድን ነው በአውሮፓ ኃያላን ክለቦች ጋር ስማቸው እየተያያዘ ያልሆነው ካላችሁ፣ ግን አንደኛው በየክለቦቻቸው ጥሩ ጊዜን ማሳለፍ በጀመሩበት ጊዜ የተፈራረሟቸው ኮንትራቶችና ከፍተኛ ደሞዞች ምክንያት ሌሎች ክለቦች እነሱን ለማስፈረም እጅግ አዳጋች ይሆንባቸዋል። ቪላሆቪች አሁን ጭራሽ ፈላጊ ማግኘቱም አስገራሚ እየሆነ ያለ ይመስላል። አቋሙም እየወረደ ስላለ አሁን ሲ ሚላን ቪላሆቪችን ለማስፈረም ፍላጎት እንዳለው የተነገረ የሚገኘው ማሲሚላኑ አሌግሪ ራሳቸው ናቸው። ቪላሆቪችን ያስፈረሙት ከፊዮሬንቲና፣ አሁንም ድጋሚ በኤሲ ሚላን አዲስ አሰልጣኝነት ዘመናቸው ተጫዋቹን የግላቸው ለማድረግ ፍላጎት እንዳላቸው ነው እየተነገረ የሚገኘው። ሉካ ሞድሪች ኤሲ ሚላንን መቀላቀሉ እንደማይቀር ይታወቃል። ነገር ግን ለሪያል ማድሪድ ክብር ሲባል የዓለም ክለቦች ዋንጫ ውድድር ከተጠናቀቀ በኋላ ለኤሲ ሚላን ፍርሜውን እንደሚያኖር ይፋ ተደርጓል። ስለዚህ ሉካ በቀጣይ ዓመት በኤሲ ሚላን ቤት እንመለከተዋለን ግን ውሉ ይፋ የሚደረገው የዝውውር ሁኔታው ከከክረምቱ የዓለም ክለቦች ዋንጫ ጨዋታ በኋላ እንደሚሆን ይፋ ተደርጓል። ፉት መርካቶ ትላንትና በትልቁ ይዞት ከወጣቸው ዘገባዎች መካከል አንደኛው ብራድሊ ባርኮላን ከሊቨርፑል ጋር የሚያገናኘው ዘገባ ነው። ባለፈው ዓመት ነበር ፓሪስ ሰን ዠርማን የተቀላቀለው ይህ ወጣት ፈረንሳዊ፣ ነገር ግን በኋላ ላይ በሉዊስ ኤንሪኬ ቡድን ውስጥ በዲዛሬ ዱዬ እንዲሁም ደግሞ በክቪቻ ክቫራስኬሊያ እና ዴምቤሌ ቦታውን ተነጥቆ ለተቀያሪ ወንበር እንደወረደ የሚዘነጋ አይደለም። ያንን እድል አሁንም በበቂ ሁኔታ ያገኛል ተብሎ አይታመንም። ስለዚህ ሊለቅ ይችላል የሚል እምነት አለ። ይሄ ይሄንን ታዲያ የሰሙት ሊቨርፑሎች የብራድሊ ባርኮላን ዝውውር የመጨረስ ፍላጎት አላቸው ተጫዋቹን የግላቸው ለማድረግ ይሻሉ የሚል መረጃ ወጥቷል። 22ት ዓመቱ ነው። ስለዚህ ተጨማሪ ኳሊቲ ለሊቨርፑል መስጠት የሚችል ተጫዋች እንደሚሆን በእርግጠኝነት መናገር የሚኖርብን ነው የሚሆነው። በአትሌቲኮ ማድሪድና በኤሲ ሚላን መካከል ድርድሮች ቀጥለዋል። ዋነኛው ምክንያት ደግሞ ቲዮ ሄርናንዴዝ ነው ተብሏል። ቲዮ ሄርናንዴዝ ከዚህ ቀደም እንግዲህ በሪያል ማድሪድ ካስቴያ አካዳሚ ውስጥ ያለፈ ተጫዋች መሆኑ የሚዘነጋ አይደለም። ከዛ በኋላ ነው ወደ ኤሲ ሚላን ሄደው፣ በሪያል ማድሪድ ጊዜ አልተሰጠውም ብዙ የመጫወቻ ደቂቃ። ወንድም እየው ሉካስ ሄርናንዴዝ ግን በአትሌቲኮ ማድሪድ ቤት ነበረ። ከአትሌቲኮ በኋላ ነው ወደ ሙኒክ፣ ከሙኒክ ወደ ፓሪስ ሴንት ጀርማን ሲሄድ የተመለከተ ነው። አሁን ቲዮ ሄርናንዴዝ የወንድሙን ፈለግ በመከተል አትሌቲኮ ማድሪድን ሊቀላቀል እንደሚችል እየተነገረ ነው የሚገኘው። ይሳካለታሉ ወይ በአትሌቲኮ ማድሪድ የሚለው የሚጠበቀው ትልቁና አነጋጋሪው ጉዳይ ነው። በስተመጨረሻ ሪያል ማድሪድ በክረምቱ የዝውውር መስኮት ሊያስፈርማቸው ከፈለጋቸው ተጫዋቾች መካከል አንደኛው ዙቢ ሜንዲ ነው የሚል መረጃ ይወጣ ነበር። ነገር ግን የዙቢ ሜንዲን ዝውውር መጨረስ አልቻለም። ምክንያቱም ተጫዋቹ ቅድሚያ ቃሉን ለአርሰናል በመስጠቱ ምክንያት ዝውሩን ፋይናላይዝ ማድረግ ከባድ ነበር ለሪያል ማድሪድ ምንም እንኳን ዙቢ ሜንዲን ለማስፈረም ፍላጎት ቢኖራቸውም አሁን አማካይ ሊያመጡ የሚችሉበት እድል ሙሉ ለሙሉ ጠባብ አይደለም። ምናልባትም የስቱትጋርቱ አንጀሎ ስቲለር ስሙ እየተነሳ ያለ ይመስላል። ነገር ግን በዚህ ክረምት የዝውውር መስኮት ዝውውር የማይፈጽሙ ከሆነ በአማካይ ክፍላቸው ላይ በ2026 በሪያል በማንቸስተር ሲቲ ቤት ኮንትራቱ የሚጠናቀቀውን ሮድሪን በነጻ ለማግኘት ማለም ጀምረዋል ተብሏል ሪያል ማድሪድን ሊቀላቀል የሚችልበት እድል ካለ ሌላ አስገራሚ መረጃ ነው የሚሆነው። ወይም ደግሞ ዝውውር ሊሆን ይችላል። ሮድሪ በአትሌቲኮ ቤት ነው ቆይታውን ያደርገው። ወደ እንግሊዝ ፕሪምየር ሊግ ከመምጣቱ አስቀድሞ መነሻው ቪያሪያል እንደነበረ መዘንጋት የለበትም። ለሁሉም ሮድሪን በነጻ ለማግኘት ያቅዳሉ ተብሏል። ይሳካላቸዋል ላይ አብረን የምንመለከት ይሆናል። አብራችሁኝ ስለነበራችሁ እጅግ አርጌ አመሰግናለሁ። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ በማለት ቆይታዬን አበቃው። መልካም ጊዜ።